የራእይ ዳሰሳ ክፍል 19፣ ኃጢአትን እንድንሰራ እግዚአብሔር ተጽዕኖ ያደርጋልን? ራእይ ምዕራፍ 17 ከቁጥር 13 እስከ 17። በራእይ መጽሐፍ ውስጥ ብዙ ምልክቶች አሉ። እነዚህም ምልክቶች ለመረዳት እንድንችል በተለይ የብሉይ ኪዳን የመጽሐፍ ቅዱስን ትንቢት ማጥናት ተገቢና ብልህነት ነው። ይህን ስታደርግ እነዚህ ምልክቶች ምን እንደሚወክሉና ለአንባቢው ምን እንደሚያስተምሩ ለማወቅ በተሻለ ሁኔታ አንተን ይረዱሃል። ደና በዚህ የራእይ ዳሰሳ ትምህርት ላይ ከእነዚህ ምልክቶች መካከል በሶስቱ ላይ ማተኮር እፈልጋለሁ። እነዚህ ሶስቱ ምልክቶች በራእይ ውስጥ በተለያዩ ቦታዎች እናገኛቸዋለን፣ ነገር ግን በምዕራፍ 17 ላይ ማተኮር እወዳለሁ። ከሶስቱ ምልክቶች የመጀመሪያው አውሬው ሲሆን ይህም በመጽሐፍ ቅዱስ ኢምፓየር ነው። አውሬው የባለሥልጣን መቀመጫ መንግስት ነው። በተለምዶ አውሬው ብዙ ሰዎችን የሚገዛ ነው። በራእይ መጽሐፍ ውስጥ የሚገኘው አውሬው በርካታ የዓለምን አካባቢ በመቆጣጠር በአንድ የዓለም መንግሥት ሥርዓት ውስጥ ዓለምን ሁሉ የሚገዛ መንግሥት ይሆናል። በአውሬው ላይ ያለው ሁለተኛው ምልክት ይህ አውሬ አስር ቀንዶች እንዳሉት ነው። እነዚህ አስር ቀንዶች አስር ነገሥታት እንደሚወክሉ እንመለከታለን። ከዚያም በመጨረሻው ሦስተኛው ምልክት ጋለሞታይቱ በመባል የሚታወቀው ምልክት ሲሆን ጋለሞታዋ በአውሬው ላይ እንደምትቀመጥ ነው። ይህ ምን ማለት ነው? ጋለሞታ በነቢያትና በመጽሐፍ ቅዱስ በተለይ በብሉይ ኪዳን በተነገረ ትንቢት ውስጥ ብዙ ጊዜ የተጠቀሰው ጣዖት አምልኮን ለመግለጽ ነው። እስራኤላውያን ግልሙትና ሲፈጽሙ ሌሎች አማልክትን መከተላቸውን ያሳያል። ከዚህ የምናውቀው ቁልፍ ነገር ይህ ኢምፓየር አንድ የዓለም መንግሥት ሥርዓትን ሲቆጣጠር በመጀመሪያ ደረጃ የሚያደርገው ነገር ጣዖት አምላኪ ኢምፓየር እንደሚሆን ነው። እርሱም ሕዝቡን ሁሉ የፈለግከውን ነገር ማምለክ ትችላለህ ይላል። ለህዝቡ የሚነግራቸው ነገር ሁሉም ነገር መልካም እንደሆነና እምነትህ ከሌሎች የተሻለ ነው የሚል እምነት እስከ ሌለ ድረስ ሁሉም ነገር መልካም ነው የሚል ነው። የኤምፓየር እውነተኛ አማኞችን የሚያሳድደው ጣዖት አምልኮ ስህተት ነው ብለው የሚያምኑትን ሲሆን ስለዚህን ለመጋፈጥና ለመሰቃየት ዝግጁ ልንሆን ይገባል። አሁን ወደፊት ከመሄዳችን በፊት ይህን ማለት እወዳለሁ። በዚህ ጉዳይ ላይ ይህን ትምህርት ማካፈል የወደድኩበት ምክንያት በጣም ጥሩ ኢሜል ከአንድ ግለሰብ ስለደረሴ ነው። በዚህ ኢሜል ላይ ጥያቄ ነበር። እኔም ነገሩ በጣም አስፈላጊ ስለነበር ጥያቄው አግባብነት ነው ያለው ብዬ ተቀበልኩኝ። ምክንያቱም ሰውየው አንድ ነገር ሲያነብ እንደተቸገረ እና ማብራሪያም ይፈልግ ነበር። ይህን ኢሜይል ለእኔ ለመጻፍ ምክንያት የሆነው በዶክተር ጆን ፓይፐር የተጻፈ ጽሑፍ ነው። ምንጩን ስለምጠቅስላችሁ ሙሉውን ጽሑፍ እንድታነቡ እመክራችኋለሁ። በዲዛይሪንግ ጋድ ዶት ኦርግ ላይ ጽሑፉ ይገኛል። የድረገጹ ስም ዲዛይሪንግ ጋድ ዶት ኦርግ የሚል ነው። የጽሁፉ ስም ደግሞ ሁለት የእግዚአብሔር ፈቃዶች አሉን የሚል ነው። አሁን መጀመር የምፈልገው አንዳንድ ቃላትን ለመጥቀስ ወደዚህ መጣጥፍ ማል ሄጄ ማንበብ ነው። በእርግጥ ስለ አንድ ሰው መጣጥፍ ለመናገር ከዚያ መጀመር ጥሩ አይደለም። እዚያ የተጻፈው ነገር በትክክልና በአግባብ ማንበብ በጣም አስፈላጊ ነው። ስለዚህ እዚህ ላይ በሚለው ነገር መጀመር እፈልጋለሁ። ራእይ 17 ቁጥር 12 ላይ የሚለውን አስርቱ ቀንዶች አስርቱ ነገስታት ናቸው ማለቱን ሙሉ በሙሉ እስማማለሁ። ይህ እውነት ነው። ቁጥር 14 ላይ እርሱ ማለትም እነዚህ አስር ነገስታት በምድር ላይ ይዋጋሉ ማለቱን እኔም በእርሱ እስማማለሁ። ከዚያም ጽሑፉ እንዲህ ይላል በበጉ ላይ የሚደረግ ጦርነት ኃጢአት ነው፣ ኃጢአትም የእግዚአብሔርን ፈቃድ ይቃወማል ይላል። አሁን የማካፈላችሁ ሲሆን እስካሁን ድረስ በዶክተር ፓይፐር እና በእኔ መካከል አጠቃላይ ስምምነትና ተመሳሳይ ነገር እናያለን። ነገር ግን አሁን ትልቅ ለውጥ ይሆናል። ቁጥር 17 እንዲህ ይላል እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቶታልና ይላል። አሁን ችግሩ እዚህ ጋር ነው፣ የማንስማማበት ምክንያት በዚህ ነው። ዶክተር ፓይፐር ይህን በተደጋጋሚ የሚያደርገው ቅዱሳት መጻሕፍትን የሚረዳበት ዘዴው እንደሆነ እኔ በግሌ ይሰማኛል። እሱ የሚናገረው ይህንን ነው። አስርቱ ነገስታት በበጉ ላይ ጦርነት ያደርጋሉ ይላል። መጽሐፍ ቅዱስም እንደዚህ ስለሚል ያልክ ነው ነገር ግን ቁጥር 17 ላይ የሚገኘውን እግዚአብሔር በልባቸው አግብቶታልና የሚለውን ሲተወው እናያለን። በዚህ ጽሑፍ ላይ ማኖር በፈለገው በበጉ ላይ ጦርነት መክፈቱን ነው። ይህንም መጣጥፍ ማንበባችሁን ስትቀጥሉ ቀጣዩ እንዲህ የሚለው ለዚህ ነው። ስለዚህ እሱ ያለውን በትክክል ስጠቅስ እንዲህ ይላል እግዚአብሔር በአንድ በኩል የአስሩን ነገሥታት ልብ ነካ ማለት፣ በሌላ መንገድ ደግሞ ከእርሱ ፈቃድ ውጭ የሆነውን እንዲያደርጉ ፈቀደ ማለት ነው። ይህ ግን አይደለም፣ በፍጹም አይሆንም። ይህ መናፍቅነት ነው። እዚህ ላይ የሚናገረው በጉን ይዋጉ ዘንድ እግዚአብሔር በልባቸው አኖረ ነውን? ፈጽሞ አይደለም። መጽሐፍ ቅዱስ እንዲህ አይልም። እግዚአብሔር በልባቸው ያኖረው ጋለሞታይቱን ይዋጉ ዘንድ ነው። አሁን ይህ ለምን ሆነ ብንል፣ ምክንያቱም የክርስቶስ ተቃዋሚ ሊመለክ ስለሚፈልግ ነው። ስጋ የለበሰ ሰይጣን እንደሆነ እናውቃለን። ዙፋኑንም ከእግዚአብሔር በላይ በማስቀመጥ እሱ ብቻ እንጂ ሌላ ማንም እንዲመለክ ስለማይፈልግ ነው። ነገር ግን በመጀመሪያ ላይ ጣዖትን ማምለክ ይፈቅዳል በኋላ ላይ ግን ያንን በማስቀረት እርሱ ብቻ እንዲመለክ ይፈልጋል። ወደ ቅዱስ ለቅዱሳን የሚገባበት የጥፋት ርኩሰት በመባል የሚታወቅበትን ክስተት ያደርጋል። በእግዚአብሔር ዙፋንና በሁለቱ ኪሩቤል መካከል ባለው የቃል ኪዳን ታቦት ላይ ተቀምጬ ራሴን አምላክ መሆኔን አውጃለሁ፣ ከዚያም ሁሉም ሊሰግዱልኝ ይገባል ይላል። አሁን ይህንን ማድረግ ይፈልጋል። ነገር ግን መጽሐፍ ቅዱስ የሚከለክል እንዳለ ይናገራል። ከልካዩ ማን እንደሆነ አናውቅም። ማንም ተነስቶ ከልካዩ እከሌ ነው ብሎ ቢናገር ተሳስቷል። እኛ ይህን ለማድረግ አልተጠራንም። አጽንኦት የሚሰጠው ነገር ከልካዩ ማን እንደሆነ ሳይሆን የእርሱ ተግባር ምን እንደሆነ ነው። ይህም የእግዚአብሔር ጊዜ እስኪደርስ ድረስ የጥፋትን እርኩሰት በማድረግ ራሱን እንዳይገልጥ መከልከል ነው። ከዚያም እዚህ ክፍል ላይ ምንድን ነው የሚሆነው? እንግዲህ የእግዚአብሔር ጊዜ ሲሆን፣ ጋለሞታይቱን ለማጥፋት እግዚአብሔር ባስሩ ነገስታት ልብ ውስጥ ነገሩን ያስገባዋል። እኔ ይህንን ከልክ በላይ በማጉላት እግዚአብሔር ይህንን አያደርገውም ማለት አልችልም። እግዚአብሔር በጉን እንዲዋጉ በአስሩ ነገስታት ልቡስ ነገሩን አላስቀመጠም። ይህ ማለት እግዚአብሔር አንድን ሰው ኃጢአት እንዲሠራ ተጽዕኖ ማሳደሩ ነው ማለት ነው። እናም እግዚአብሔርን ፈጽሞ አያደርገውም፣ በጭራሽ እንደዚህ አያደርግም። አንድ ሰው እግዚአብሔር ሀሳብ አለው ሊል ይችላል። አዎ እግዚአብሔር እቅድ አለው። ነገር ግን ያ እቅድ እንዴት ይፈጸማል? እንግዲህ እግዚአብሔር እንዴት እንደሚሆን ያውቃል። ነገር ግን እቅዱ የሚፈጸምበት የተለያዩ መንገዶች አሉ። ነገር ግን እግዚአብሔር እቅዱ እንዲፈጸም አንድ ሰው ኃጢአት እንዲሰራ ተጽዕኖ አያደርግም። ቅዱሳት መጻሕፍትን ከመመልከታችን በፊት ጸሐፊው የሚናገረውን እንደገና ማንበብ እፈልጋለሁ። ከበጉ ጋር መዋጋት ኃጢአት ነው፣ ኃጢአትም የእግዚአብሔርን ፈቃድ የሚጻረን ነው ይላል። ሆኖም ግን በዚህ ክፍል ላይ መልአኩ በጥሬው የተናገረው ነገር እግዚአብሔር ባስሩ ነገስታት ልብ ውስጥ ያገባው ፈቃዱን ለማድረግና ብቸኛውን የእርሱን ፈቃድ እንዲፈጽሙ ነው። እንግዲህ በበጉ ላይ ጦርነት ከመክፈት ጋር ምንም ግንኙነት የለውም ነገር ግን ጋለሞታይቱን ከማጥፋት ጋር የተያያዘ ነው። እኛም ቢሆን ያንን በክፍሉ ላይ ማየት እንችላለን። መጽሐፍ ቅዱስን አውጣና እኔ ቃል በቃል ከምተረጉመው ከግሪኩ ቴክስተስ ሪሰፕተስ ቅጂ በጋራ እንድናነበው እጋብዛሃለሁ። በተቻለ መጠን መተርጎም የምፈልገው በጥሬው ነው። የእኔን ትርጉም ካንተ መጽሐፍ ቅዱስ ጋር እንዴት እንደሚሄድ ልብ ልትል ይገባል። ስለዚህ ራይ ምዕራፍ 17 ቁጥር 13 ማንበብ እንጀምር። ቃሉ እንዲህ ይላል እነዚህ አንድ ልብ አላቸው ይላል፣ ማለትም አስሩ ነገስታት ማለት ነው። መልአኩ ሲናገር እነዚህ አንድ ሀሳብ፣ አንድ ዓላማና አንድ ዝንባሌ አላቸው ይላል። በዚህም ምክንያት የሚናገረውን አስተውል። ኃይላቸውና ስልጣናቸው፣ ማለትም የራሳቸው የሆነው ኃይልና ስልጣናቸውን ለአውሬው ይሰጡታል ማለት ነው። አሁን ይህ በጣም ትኩረትን የሚስብ ነገር ነው። ምክንያቱም ወሳኝ በሆነ ቅጅ ላይ የተመሠረተን ትርጉም የምንከተል ከሆነ ቃሉ ለየት ያለ ነው። ነገር ግን ከኪንግ ጀምስና ከኒው ኪንግ ጀምስ ውጭ ያሉ አብዛኞቹ ትርጉሞች የተመሰረቱት በሌላኛው የግሪኩ ኔሰል አይላንድ ቅንጅ ላይ ከተመለከትን ይህንን ቃል ቀለል በማድረግ እነዚህ አስር ነገስታት ስልጣናቸውንና ኃይላቸውን ለአውሬው ሊሰጡ ይፈልጋሉ ይላል። ነገር ግን የግሪኩን ቴክስተስ ሪሰፕተስ ቅጂ ከተመለከትን ምንም እንኳን ተመሳሳይ ቃል ያለው ቢሆንም ነገር ግን በተለየ ግንባታ ቅድመ ቅጥያ አለው። ይህም ማለት ኃይላቸው፣ ስልጣናቸውንና የነበራቸውን ሁሉ ለዚህ ክፉ ግዛት ሙሉ ለሙሉ ይሰጣሉ ይላል። አሁን ቁጥር 14ን ተመልከት። አሁንም እየተናገረ ያለው ስለ እነዚህ አስርቱ ነገስታት ሲሆን እነዚህ ከበጉ ጋር ጦርነት ያካሄዳሉ ይላል። ስለዚህ እዚህ ላይ ልብ ልትለው የሚገባው ነገር እግዚአብሔር አንድም ነገር በልባቸው ውስጥ እንዳስገባ የሚናገር ነገር የለም። ይህንን ክስተት በተመለከተ መልአኩ ምንም ነገር አልተናገረም። ቁጥር 14 እንዲህ ይላል፣ እነዚህ በጉን ይዋጋሉ በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። ድል ይነሳል ማለት አሸናፊ ይሆናል ማለት ነው። ለምንድን ነው ድል የሚነሳቸው? እርሱ የነገስታት ንጉሥ ስለሆነ ነው። ይህ ምንባም ማለትም ከእርሱ ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ የሚለው ቃል ደግሞ ብዙ ስነ መለኮታዊ አንደምታለው። ሆኖም ግን ያንን ሌላ ጊዜ እናየዋለን። ነገር ግን እግዚአብሔር የጠራቸውና የመረጣቸው በታማኝነታቸው ምክንያቱም ማለት አሁን ባለው ታማኝነት ላይ በመመስረት በመዳናችን ላይ ትልቅ ሚና ይጫወታል ማለት እንደሆነ ይነግረናል። ለማለት የፈለገው እምነት እንደሚያስፈልግ ነው። ያ እምነት አንድ ሰው በሕሊናው የተገነዘበውን እንዲያደርግ የሕሊናውና የመንፈስ ቅዱስን ተጽዕኖ በመጠቀም እግዚአብሔር ያለውን ማመን መቻል ነው። ይህ እውነት የሆነው በትክክለኛው ወንጌል ነው። ነገር ግን እዚህ ላይ ምን እንደሚል ተመልከት። እነዚህ ከእሱ ጋር ናቸው የተመረጡና ታማኝ የሆኑ ናቸው ይላል። አሁን ቁጥር 15ን ተመልከት። ይህንን ችላ ለማለት አልሞክርም። በቀላሉ የሚናገረው ብዙ ውሃዎች እንደሚኖሩ ሲሆን ይህም ብዙ ሰዎች የዚህ ግዛት አካል እንደሚሆኑ ነው። አሁን ቁጥር 16ን ተመልከት። ይህ ምዕራፍ በሙሉ እንድታነቡ እመከራቸዋለሁ። የትኛውንም ጥቅስ አትዝለሉ። ነገር ግን ለጊዜው ስንል ወደ ቁጥር 16 እንወርዳለን። እንዲህ ይላል ያየሃቸው አስሩ ቀንዶችና አውሬው ጋለሞታይቱን ይጣላሉ ባዶዋንና ራቁቷንም ያደርጓታል ይላል። ይህ የሚያሳፍር ድርጊት ነው። ስለዚህ እነዚህ አስር ነገሥታት ጋለሞታይቱን ባድማና ማፈሪያ ያደርጓታል። ለምን እንዲህ ያደርጋሉ? ለአውሬው ታማኝ ስለሆኑ ነው። አሁን እግዚአብሔር ይህን ሊጠቀምበት ይችላል። አዎ፣ ይችላል። እግዚአብሔር ጋለሞታይቱን ለማጥፋት እነርሱን የማጥፊያ ምንጭ አድርጎ ሊጠቀም ይችላልን? አዎን፣ ያደርጋል። ይህ ፈቃዱን አይጥስም። ኃጢአት እንዲሠራ ተጽዕኖ አያሳድርም። ጆን ፓይፐር ያሉትን ለመመልከት ወደ ኋላ መለስ እንበል። ከበጉ ጋር መዋጋት ኃጢአትና ኑፋቄ ነው ይላል። ኃጢአት የእግዚአብሔር ፈቃድ ተቃራኒ ነው። አሁን ትክክል ነው። ነገር ግን ከዚያ እንዲህ ይላል፣ በጣም ችግር ፈጣሪ በሆነ መልኩ በጥሬው እግዚአብሔር ፈቃዱን እንዲያደርጉና አንድ ፈቃድ እንዲያደርጉ ለአስሩ ነገሥታት ልብ ሰጣቸው ይላል። ይህ ግን ከበጉ ጋር ጦርነት ከመክፈት ጋር ምንም ግንኙነት የለውም። አሁን ቁጥር 16ን ተመልከት ያየሃቸው አስሩ ቀንዶችና አውሬው ጋለሞታይቱን ይጠላሉ፣ ባዶዋንና ረቁቷንም ያደርጓታል፣ ስጋዋንም ያቃጥሏታል ይላል። ለምን እንደዚህ ያደርጋሉ? እግዚአብሔር ዓላማውን እንዲያደርጉ በልባቸው አስቀምጦ ነውን? የእግዚአብሔር ዓላማ ምን ይመስላል? እግዚአብሔር እነዚህን ነገሥታት በበጉ ላይ እንዲዋጉ አድርጓልን? ፈጽሞ አይደለም። ጋለሞታይቱን ሊያጠቁ ነው ይላል። ምናልባት ጋለሞታይቱን ማጥቃት የእግዚአብሔር ፈቃድ ሊሆን ይችላል። ይህ ግልጽ የሆነ ጥሰት ወይም ኃጢአት አይደለም። ምንም እንኳን ክፎች ቢሆኑም ለእነርሱ ይህን ማድረግ መልካም ነው። የእግዚአብሔር ቃል እስኪፈጸም ድረስ አንድ ሐሳብ ነበራቸው፣ አንድ ዓላማ ያደርጉ ዘንድ መንግሥታቸውንም ለአውሬው እንዲሰጡ ይናገራል። ስለዚህ ይህ እነሱ የሚያደርጉት ነገር የእግዚአብሔርን ፈቃድ ከማድረግ ጋር የተያያዘ እንደሆነ ይነግረናል። ነገር ግን ከኃጢአት ጋር ምንም ግንኙነት የለውም። እግዚአብሔር እነዚህን አስር ነገሥታት ከበጉ ጋር እንዲዋጉ ተጽዕኖ አሳድሮባቸዋል ማለት ኃጢአትና የእግዚአብሔርን ፈቃድ የሚጻረር ሲሆን እንዲሁም መናፍቅነት ነው። እግዚአብሔር አንድን ሰው ከፈቃዱ ውጭ የሆነ ነገር እንዲያደርግ ወይም እንዲበድል በፍጹም ተጽዕኖ አያደርግም። ስለዚህ እዚህ ጋር ልዩነት አለ የምለው ለዚህ ነው። እዚህ ላይ የምናየው እግዚአብሔር ጋለሞታይቱ እንድጠፋና በዚያ ግዛት ላይ የጣዖት አምልኮ እንዲወገድ ተጽዕኖ እንዳሳደረ ነው። ይህ ትክክለኛና ተገቢ ነገር ነው። ነገሩን እግዚአብሔር ተጠቅሞበታል። ነገር ግን ኃጢአት እንዲሰሩና በጉን እንዲዋጉ ተጽዕኖ አሳድሮባቸዋል የሚለው ከእግዚአብሔር ጋር ምንም ግንኙነት የለውም። ይህ የቅዱሳት መጽሐፍትን ጥቅስ ወስዶ ከዚያ ክስተት አውጥቶ ወደ ሌላም ክስተት መተግበር ነው። ስለዚህ ይህ ገለጻ የተላከልኝን ጥያቄ ይመልሳል ብዬ ተስፋ አድርጋለሁ። ሌሎቻችሁም ይህንን ቪዲዮ የምታደምጡ ሁሉ ከዚህ ትምህርት ብዙ እንደተጠቀማችሁ ተስፋ አድርጋለሁ። በሚቀጥለው ሌላ ትምህርት እስክንገናኝ ድረስ ሻሎም ከእስራኤል ለሁላችሁም ይሁን ማለት እወዳለሁ። ጌታ ይባርካችሁ። Well, we hope you will